በስማር ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክስ ያ ዚአብሔ ልጆች ሰላም እግዚአብሔር እግዛላችው። ገብረመስቀል ሚዲያ ነው። ዛሬ እንግዲህ ግንት አስር ቀን ነው። ግንት አስር የቅዱስ ያሬድ ማየቶ ተብራን ዋይዜማ ነው። በየተሰውን መደዳው እንደምንነጋገረው ከግንወት 8 ጀምሮ እስከ ግንት 11 የቅዱስ ያሬድ የተሰወረበትን ዕለት ምክንያት በማድረግ ዓመታዊ ክብረ በዓል እናደርጋለን እና ይህን ክብረ በዓል ደግሞ በተመለከተ የአራት ቀን ጉባኤ አድርገን የተለያዩ መምራን ዘማርያን ጋብዘን እነሆ ልዩ ጉባኤ እያደረግን ያለ ነው። አሁን ደግሞ ዕለተ ሰንበት ነው። በዕለተ ሰንበቱን ከሁለት ሰዓት ጀምሮ የተለያዩ መምራና ዘማሪያን ተጋብዘዋል። በአዲስ አበባ ሀገረ ስብከት ደብረ ባል የቅዱስ ያሬድ ቤተ ክርስቲያን አውደ ምረት ከሁለት ሰዓት ጀምሮ ታላቅ ጉባኤ አለ። በዚህ ጉባኤ በገብረ መስቀል ሚዲያ እንድትከታተሉ እያሳሰብኳችሁ ማታ ደግሞ ከአስር ሰዓት ጀምሮ ትልቅ ጉባኤ እስከ ምሽቱ ሁለት ሰዓት ነው። ከሁለት ሰዓት ጀምሮ ሊቃውንቱ ባህሌት ነው። ዋይ ዜማው ደግሞ እንግዲህ ከአምስት ሰዓት ጀምሮ እስከ አስር ይሄዳል። ከአስር ጀምሮ እስከ ምሽቱ ሁለት ሰዓት ትምህርተ ወንጌልና የዝማሪ አገልግሎት ነው። ከሁለት ሰዓት ጀምሮ ደግሞ ማህሌቱ ነው እስከ 11 ሰዓት ማለት ይቆያል። 11 ሰዓት በብፅዕና አባቶች ኪዳን ይደረስና ያው ቅዳሴ ነው እስከ 2 ሰዓት ይጠናቀቃል። ከ2 እስከ 6 ታቦታት አውጥተን እንባረካለን። ስድስት ሰዓት ላይ እናጠናቀቅና እንደገና 1 ሰዓት በ11 ተገናኝተን እስከ ምሽቱ 2 ሰዓት የአራት ቀን የጉባኤ አገልግሎታችን የክብረ በዓል አገልግሎት እናጠናቀቃለን። የጊዜ ባለ የእግዚአብሔር አምላክ ሁላችንም እንዲባርከን መልካም ፈቃድ ይሆንልን። ጅማሬው ያማረ ነው እና ፍጻሜውንም እግዚአብሔር ያሳምርልን። ሀገራችን ኢትዮጵያን ሰላም ያደርግልን። ህዝባችን ከስደት ከፍልሰት፣ ህጻናትን ያለ እናት እናቶችን ደግሞ ያለ ህጻናት፣ እንዲሁም ደግሞ ካህናቱንና አረጋውያኑን በግርማ በሞገስ እግዚአብሔር አምላክ ህዝቡን ከሀገሩ፣ ካህናቱን ደግሞ ከመንበሩ፣ አረጋውያኑን ከደንበሩ እንዲጠብቅልን መልካም ፈቃዱ ይሆንልን። አጭር መልእክት መናገር ስለፈለኩ ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ እንዲህ ሚል ቃል አለ። እግዚአብሔር ለሰንበት ወልደ ጓለም ያው ይላል በድጓው ቅዱስ ያሬድ። በዚህ በወንጌሉም የማቴዎስ ወንጌል 12 ቁጥር 8 ላይ የሰንበት የሰው ልጅ የሰንበት ጌታ ነው። የሰው ልጅ የሰንበት ጌታ ነው። የሰው ልጅ ማለት ኢየሱስ ክርስቶስ ነው። የሰው ልጅ የእግዚአብሔር ልጅ የሰው ልጅ ስንል የድንግል ማርያም ልጅ ማለት ነው። የእግዚአብሔር ልጅ ደግሞ የእግዚአብሔር አብ ልጅ ነው። ለዚህ ነው ቅድመ ዓለም ያለ እናት ወልደ አብ ድራልን ያለ አባት ወልደ ማርያም ነው የምንለው። ለዚህ ነው የሰው ልጅ የእግዚአብሔር ልጅ ነው ይላል። የእግዚአብሔር ልጅ ደግሞ የሰው ልጅ የድንግል ማርያም ልጅ ማለት ነው። ስለዚህ ምን ይላል? የሰንበት ጌታዋ የሰው ልጅ የሰንበት ጌታዋ ነው። ከለታት በአንድ ቀን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገብቶ አንድ እጁ የሰለለ ሰው ያያል። ሌሎቹ ደግሞ ከሳሾቹ ዛሬ ደግሞ ምን ያደርግ ይሆን እያሉ ሲጠባበቁት ለመክሰስ አሳልፈው ለመስጠት ይከታተሉት ነበር እና እሱ ደግሞ የእነሱን ክስ ጠብቆ ወይም ደግሞ የእነሱን አኔት ጠብቆ የሚተወው የለም። እነሱን ብሎ የሚሰራውም ስራ የለም። ሁሉም በፈቃዱና ሁሉም በጊዜው ነው። ጊዜ ገብር ለሚያር ሁሉን የሚያደርግበት የእግዚአብሔር የራሱ ስራ አለው። ህብስት የሚያበረክበት ጊዜ አለው። የሚሰቀልበት ጊዜ አለው። የሚቀበርበት ጊዜ አለው። የሚነሳበት ጊዜ አለው። የተወለደበት ጊዜ አለው። የተጠመቀበት ጊዜ አለው። የተሰደደበት ጊዜ አለው። ሁሉም በራሱ ጊዜ የተከናወነ እንጂ በሰው ፈቃድ የተከናወነ አንድም የሚከናወን የለም። እግዚአብሔር እንኳንስ በራሱ በእግዚአብሔር ይቅርና በእኛ እንኳን ራሱ ያለ እግዚአብሔር ፈቃድ የሚደረግ ነገር የለም። አንድ አንድም አይነት እንቅስቃሴ ያለ እግዚአብሔር ፈቃድ አናደርግም ማለት ነው። ስለዚህ ወደ መቁጣር ገባና በሰንበት ምን ያደርጋል ብለው ሲጠብቁት በሰንበት መልካም ማድረግ ተፈቅዷል ወይ? በሰንበት መልካም ማድረግ ተፈቅዷል አለ እና ስፋ የከ አለ እጅህን ዘርጋ ነው የጠበቁት ይህን በሰንበት መልካም ማድረግ ተፈቅዶ አሁን መልካም ማድረግ ተፈቅዶአለ አለና እጅህን ዘርጋ ነው። እጁ ሲዘረጋ ለካም አንዱ እጁ የሰለለች ናት ማለት ነው። በኋላ ምን አለ እጅህን ዘርጋ ወደን ያለ ወደ ኢየሱስ ክርስቶስ ሲዘረጋ ወኮነት ከመካሌታ ሁለተኛዋ እጁ ጥሩ ነበረችና የተስተካከለች ነበረችእና ጤናማ ነበረችእና የሰለለችው እጁ የታመመችው እጁ እጅህን ወደ እኔ ዘርጋው ሲላል ፈቃዱ ነው፣ እና ሊያድ ነው ሊፈውሰው ፈቃዱ ስለሆነ ዘርጋው አለው። ፈቃዱ ሆነ። ወኮነት ከመካሌታ እንደ ሁለተኛዋ ጤና መሆን ይችላል። የታመሙትን እግዚአብሔር አምላክ ዛሬ የሚፈውስልን መልካም ፈቃዱ ይሆንልን። እንግዲህ ምንድን ነው ያላቸው? የሰንበት ጌታዋ አነ ወቱ እግዚአብሔር የሰንበት ጌታዋ እኔ ነኝ። በዮሐንስ ወንጌል ምዕራፍ አምስት እንደምንመለከተው በዮሐንስ ወንጌል ምዕራፍ ዘጠኝ እንደምናየው ይሄ ምዕራፍ 5 ላይ ሰላሳ ስምንት አመት ሙሉ አልጋ ላይ ተኝቶ የነበረውን ተነሳና አልጋህን ተሸክመ ኪል ሲሉት፣ ሰንበትን ሊሽር አይገባውም። እንኳን ተሻለ እንኳን ደንክ እንኳን ተፈወስክ ማለት ሲችሉ ምንድን ነው ያሉት? በሰንበት ቀን እንዴት ፈወሰ? በሰንበት ቀን እንዴት ካልጋ ላይ ያነሳ? በሰንበት ቀን እንዴት እንዲህ አደርጋለን? ማን ነው እሱ ሰንበትን ይሻረ እያሉ ይቃወሙ ነበር ይላል። እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ ዘጠኝ ላይ ወረቀ ምድረ ገብረ ጽሁረ ወቀዋ ይቱ ለዘውሩ ተወልደ አይነ ስውሩ የተወለደውን አይኑን ቀብቶ ጭቃና ምራቁን ማለት አፈሩንና ምራቁን ጭቃ አደረገና ቀባና ውር ወተሀፀ በምጥባቃ ተጸሪሆም ሄድና በሰሊሆም መታጠቢያ ታጠ ባለው ታጥቦ ሲመጣ እንዳጥያ ኮከብ አይኑ ቦግ ቦግ እያለ መጣ ማለት ነው። በዚህም ጊዜ ማን አደረጋ ሰንበተሽሮ አላ እናት አባትን ጠየቁ። እሱ ሙሉ ሰው ነው፣ ራሱን ጠይቁት አሉ አሏቸው። ልጁን ሲጠይቁት እኔ ማን እንደፈወሰ ያላቅም፣ ነገር ግን ዕውር ነበርኩኝ አሁንማ እኮ ዓይኔን ብርሃን እያየ ነው እያለ ይመልስላቸው ነበር። በአጭሩ ግን ሰንበት ግን የሰንበት ሰሪዋ ማን ነው ነው? ይችን እናገር ምንድን ነው? በዘጸአት ምዕራፍ ያ በዘዳግም ምዕራፍ አምስት ላይ ምንድን ነው ያሉት? ጽላቱ ላይ ያሉ አስርጎች አሉ አስርጎች አሉ። ብሉይ ኪዳን አዲስ ዳራ ላይ ስድስቱ ቃላት ወንጌል የሚባሉት አሉ። ምንድን ነው ያለው እዚያ ጽላሱ ላይ ህጉ ላይ ያለው አንዱ ምንድን ነው ሰንበትን አክብር አንተም ሰራተኛህም ንብረትን ሎሌህም ሰንበትን አክብሩ። እስመ ሰንበትሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት በሙሉ እንደውም ላምህም በሬህም ገበሬህም ሎሌህም ሰራተኛህም ገረድህን ሁሉም ሰንበትን አክብሩ ብሎ እግዚአብሔር ሰንበትን የሰው ልጆች እንዲያከብሯት የፈጠራት ያመጣት የሰጠ እግዚአብሔር ነው እና ምንድን ነው እሱ በሰራት ሰንበት እሱ በፈጠራት ሰንበት እሱ ባከበራት ሰንበት አይሁድ ተነስተው ተቆርቋሪ ይመስለው ይላል ሙሴ አይደለም የሰራ ሙሴ አይደለም እግዚአብሔር ራሱ ነው የሰራ ስለዚህ ሰንበትን ያከበሩ መስለው የእሱን ስራ ይቃወሙ ነበር ነው ይቃወሙ ነበረ በዚህ በማቴዎስ ወንጌል አሁንም 12 ቁጥር 21 ላይ ምን ያል ፈሪሳውያንም አይተው እነ ወደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እንደገና ደግሞ ምንድነው የሚለው በሰንበት ወፈረ ኢየሱስ፣ በሰንበት ወፈረ ኢየሱስ፣ በሰንበት እንተገራውህ ይላል። በሰንበት ቀን ይላል ከሐዋርያት ጋራ በእሸት መካከል ተጓዘ። ዋርዳይ ወሰ አዎ ሐዋርያቱ ግን ደቀመዛሙርቱ ግን እሸት እየጠጠፉ ይበሉ ነበረ? ፈሪሳውያን ግን በሰንበት ደቀ መዛሙርት ያልተፈቀደውን አደረጉ። እሸት እየቆረጡ እየገነጠሉ እያሹ እየበሉ ነው ነው ወደ እሱ ሐዋርያቱን ከሰሷቸው ይላል። ጌታ ደግሞ መለሰና ዳዊት በተራበ ጊዜ ዘከመሪ ይላል በላ ዋ ባውዘው ቁርባን ዳዊት በህኖ ወታደሮቹ በተራበ ጊዜ ለሰባት ቀን በተራራ ቆይቶ አቤሜሌክን ካህኑ መጣና የሚበላ የለም ወይ ብሎ ይጠይቀዋል። ለካህናትና ለካህናት እንጂ ለአንተወ ወታደሮች አይሆንም፣ በንጽህና በቅድስና ላሉ ነው የሚሆነው ብሎ ይለዋል። የኔም እኮ ወታደሮች ከሚስቶቻቸው ከቤታቸው ከተለዩ ሰባት ቀናቸው ነው ብሎ ሲለው እንግዳስ ይገባቸዋል አለ እና መገባቸው ምና የዳዊት ወታደሮች ሰባት ቀን ንጽህና ቀብል ጠብቀው በተራራ ቆይተው የካህናቱን ምግብ እንዲበሉ ተፈቅዶላቸዋል። ኃጢአትም አልሆነባቸውም። ስለዚህ ደቀ መዛሙርቴ በጓዳ በጎድጓዳ ምንም ነገር የላቸውም የዕለት ጉርስ ብቻ ስለሆነ ሲሳይን ዘለለለትን ኃጢአት አይሆንባቸውም። ሰንበትም አልሻሩም እና መለሳቸው ነው የሚለው ስለዚህ የሰንበት ጌታው አጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ በሉቃስ ወንጌል ምዕራፍ 14 ቁጥር አምስት ላይ ከእናንተ አህያው ወይስ በሬው በጉድጓድ ቢወድቅ በሰንበት ወዲያውኑ የማያወጣ ማን ነው? በጉ ወደ ጉድጓድ ቢወድቅበት በጉን አውጦ ጠጉኖ ማኖር የማይችል እንደገና የማይድልለት ከሆነ ደግሞ አርዶ ስጋውን የማይበላ ከናንተ መካከል ማን ነው ብሎ እንደገና ይጠይቃቸው ነበር። እነሱ ግን መልስ አልነበራቸው። በአጭሩ ሁለት ነገሮችን ሰንበታት አድሞም ራእይ አንድ ቁጥር ስምንት ላይ ሁለት ሰንበታት ይላል። አንደኛዋ ሰንበት እች እሑድ ሰንበት ናት። እሑድ ሰንበት ዓለም የተፈጠረባት ናት። እሑድ ሰንበት መድኃኔ ዓለም የተጸነሰባት ናት። እሑድ ሰንበት መድኃኔ ዓለም የተወለድባት ናት። እሑድ ሰንበት መድኃኒ ዓለም የተጠመቀባት ናት። እሑድ ሰንበት መድኃኒ ዓለም የተነሳባት ናት። እሑድ ሰንበት ወደ ሰማይ ጌታችን መድኃኒታችን ኢየሱስ ካረገ በኋላ ለሐዋርያት መንፈስ ቅዱስን የላከባት ናት። እሑድ ሰንበት በአመ መጽአ ወልደ እጓለ እመሕያው በደብረ ዘይት የሚመጣባት ይች ሰንበት ናት። ዓለምን የፈጠረባት፣ ዓለምን የሚያሳልፍባት እቺ ሰንበት ናት ማለት ነው። ሌላኛዋ ሰንበት ቀዳሚት ናት። ቀዳሚት ከእሑድ ጀምሮ እስከ ዓርብ ፈጠረና ቀዳሚትን እረፍት አደረጋት ነው። እሷ እረፍት ብቻ ናት። ይቺኛዋ ሰንበት ግን አሁን ቅድም ያሉ በሙሉ ስትመለከቱት ዓለምን የፈጠረበት ዓለምን ለማዳን የተጸነሰበት ዓለምን ለማዳን የተወለደበት ሙስና መቃብርና ጥቶ የተነሳባት ለሐዋርያት ሰባ አንድ ቋንቋ ልኮ ሰብሎ ቋንቋ እንዲናገሩ ያደረገባት ይልቁንም ደግሞ ዓለምን የሚወስድባት ታላቅ ዕለት ናት ማለት ነው። ስለዚህ የሰንበት ጌታዋ እግዚአብሔር ነውና በሰንበት ዛሬ በእውነቱ ትልቅ ጉባኤ ያለን በጉባኤው ተከታተሉ። ማታ ላይም ደግሞ በዋይ ዜማ ማታ ላይም በጉባኤው ነገም ደግሞ የደብረ ባ ቅዱስ ብቸኛው የቤተክርስቲያን መብራት ማይቶት የቤተክርስቲያን ይለዋል ቅዱስ ያሬድ ጸዋትወ ዜማ አው ለዓለም ሰጥቶ ለቤተክርስቲያን ሰጥቶ ቤተክርስቲያን ከሁሉ ደምቃ እንድታይ ያደረጋት ቅዱስ ያሬድ ነው እና የቅዱስ ያሬድ ውለታው ከባድ ስለሆነ ሁላችንም በቅርብ ያለነው በመገኘት በርቀት ያለነው ደግሞ በሚዲያው እየተከታተል ቅዱስ ያሬድ እንድናከብረው እና እግዚአብሔርን አምላከ ቅዱስ ያሬድ እንድና ቅዱስ ያሬድን የሰጠንን እግዚአብሔር እንድናከብረው ቅዱስ ያሬድን ደግሞ በጸጋው እንድ አማላጅነቱን እንድንጠይቀው የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ገብረመስቀል ሚዲያ ነው፣ ሰብስክራይብ አድርጉ። ከስምንት ጀምሮ ቀጥታ እስከ አስራ አንድ ያለው ጉባኤ በገብረመስቀል ሚዲያ እየተላለፈ ነው። ማክሰኞ እና ዓርብ ቤተክርስቲያን እየተላለፈ ነው። ረቡዕ ረቡዕ በዚሁ በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ማታ ማታ ትልቅ ጉባኤ ያለን ተከታተሉ። እግዚአብሔር ከሁላችን ጋር ይሁን። መልካም በዓል ያደርግልን። መልካም ሰንበት ያደርግልን። ከሁለት ሰዓት ጀምሮ በአውደ ምሕረት እንገናኝ። ሰላም። እግዚአብሔር ከሁላችን ጋር ይሁን።